ወደደችው እንዳፈቀረችው ስለ ፍቅር መስማት አልፈልግም፣ ስለ ትዳርም ማውራትም አልፈልግም። ፍቅር ምናምን የሚባል ነገር ውሸት ነው፣ ስለዚህ ምንም ነገር እውነት የለም። እንደዚይን ነገር መስማት አልፈልግም፣ ከኔ ላይ አታውሩብኝ እያለች እንግዲህ ሰኒ ስለነ ጽናትና ስለነ ምሩ በባለፈው ፓርት ላይ እንዳየነው ማለት ነው። አሁን ላይ ግን እውነተኛ ፍቅር እሷንም ይዟታል። ምክንያቱም ያው ከክብሩ ጋር ስታወራ ብድግ ብላ የውስጧን ስለተናገረ ብቻ ስልኳንም ረስታ እስከምትሄድ ድረስ ደርሳለች ማለት ነው። ክብሩ የነኪራን ቤት የገዛሽው እስከሚመስል ድረስ በጣም እግርሽ አብስተሻል፣ በሰላም ነው ወይ በማለት ጠይቋት ነበር። በሰላም ነው፣ እኔ ብቼን ስለመሆንና ከስራ መልስ የሚሄድበት ስለሌለኝ ከዚህ መምጣት ስለሚያስደስተኝ ነው። ሌላ ምንም ነገር የለውም በማለት እንግዲህ መልሳ ነበረ እሱም እንግዲህ አይ የወደድሽኝ፣ አፈቀሽኝ ይመስለኛል በማለት እንግዲህ ተናግሯል። እኔ አንተን ልወድም ላፈቅርም አልችልም፣ እንዴት እንደዚህ አይነት ነገሮች ተናገሪያለሽ? በማለት እኔ ግን ማናቸውም ሰው ቢሆን እወዳቸዋለሁ በማለት የሆነ ስለሚወዳት እንደሚወዳትም ተናግሯል ማለት ነው። የተለያዩ ነገሮችን እንትን ብሎ ማንም ሰው ከሚፈልገው ነው እንጂ ሳይፈልግ ወደዚያ ይሄዳል ወደ በረሃም የሚሄድ ምናምን ያለ ብቻ ብዙ ነገሮች ተናግሯል። ግን የምፈልገው ነገር እዚህ እስካለ ድረስ በረሃ ምን አስኬደኝ በማለት እንግዲህ የሚፈልጋት እሷን እንደሆነ በሌላ ቋንቋ ተናግሯል ማለት ነው። እሷም ተነስታ ደንግጣ ትሄዳለች። ስልኳንም እንግዲህ ረስተው ሄዳ ነበረ። እና በመሄዷ ደግሞ ያው ክብሩ ትንሽ ቅር ብሎታል። ምክንያቱም ምን አስቀይሜያት ይሁን ምን ተናግሬ ይሁን እኔ የማላውቀው ነገር ሌላ ምን የተናገርኳት ነገር እኮ ይሄን ያክል የሚያስቀይም እወድሻለሁ ስላላት ነው እንግዲህ እሱ ነው ግራ አጋብቶ እንትን ያላት ማለት ነው። እና ይሄን ያክል የከፋ ነገር አልተናገርኳትም፣ ግን ለምንድነው እንደዚያ ተነስታ ተናዳ የወጣችሁ በማለት እሱም እያሰበ ነበረ። እሱም ለብቻው ትንሽ እያሰበ ነበር። ጽናትም እና ኬራም መተው ነበረ፣ ሊወጡም ስለፈለጉ ሰኒ ነበረች ለምን ሄደች በማለት እንግዲህ ክብሩን ጠይቀው ነበረ። እሱም ደግሞ ለምን እንደሆነ አላውቅም ብቻ ግን ይሁን ተናዳ ምናምን ነገር ነው የወጣችው በማለት መልሷል። ለምን ተናደደች ምናምን ብላ ዞር ስትል የሰኒን ስልክ ታያለች ማለት ነው ው ስልኳን ረስታ ነው ሄደችው ደግሞ ለኪራ ደግሞ ደውላለች፣ እንድናመጣለት ትፈልጋለች በማለት እንግዲህ ስትል እኔና ኪራ የምንሄዱበት ነበረ። ክብሩም አንተ ብትወስደው ምን ይመስላል በማለት ጠይቆት ነበረ። እሺ፣ ችግር የለውም ወስደዋለሁ በማለት እንግዲህ ክብሩ እሺ ብሎ ስልክን እዞ ወደ ሰኒ ቤት ሄዷል ማለት ነው። እንግዲህ ሰኒ ቤት ሲሄድ ሰኒ እያሰበች ነበር፣ ስለ እሱ እያሰበች ነበር። ማሰብ ግን አልፈልግም እኔ ምን አልፈልግም እያለች ራሷን እያሳመነችው ነበረ። እንዲሁም ደግሞ እህቷ ደውላላት ነበረ። እህቷ ግን ማንንም መቅረብ እንደሌለባት እና ማንንም ማመን እንደሌለባት ብቻዋንና ብቻዋን እንድትኖር እየነገረቻት ነበረ ማለት ነው። ግን ደግሞ ሰኒ ሁሉም ሰው እኮ አንድ አይነት አይደለም እህቴ በማለት መልስ አላት ነበረ። ግን ደግሞ እህቷ በጣም ተቆጥታታለች ማለት ነው። ከማንም ጋር እንደማትቀርብ ይህን ጓደኞቿ ራሱ እንዳይኖራት ፍቅር አይደለም ጓደኛ ራሱ እንዳይኖራት እያደረገች ትገኛለች። እና ሰኒም አሁን እንዴት ነው ከነጽናትና ከኪራ ጋር እንዲሁም ከምሩ ጋር የምርቀው ብላ በጣም ሲያሳስባት ነበረ ማለት ነው። ስለዚህ ስለ ፍቅር ፍቅር አይደለም ጭራሽ ስለ ጓደኝነት እንኳን እንዳታስብ እያለቻት ነበረ እና በዚህ ማለት እንዴት ነው እኔ ብቼ ሊያስቀምጡስ አንቺ ማት በጣም ስትል ነበረ ብቻ ግን ክብሮ ወደ ቤት መጥቶ ነበር እንዲሁም ምግብ ሰርቶ እንትን ብሏታል ማለት ነው አብልቷታል ከዛ የህቷን እንትን ከሰማሽ በኋላ ግን እጅግ በጣም ተናንደም ስለነበር ብቻዋን ወቅ ልታደረግ ወታ ሻይ ቡና በምትልበት ሰዓት እንግዲህ ቅዱስ አይቷታል። ለምንድን ነው ብቻሽን እየተቀመጥሽው? በማለት እንግዲህ ቅዱስ ቀረብ ብሎ ለማዋራት እንትን ብሎ ነበረ። ግን እሷ ደግሞ እኔ ብቼን እያኘ የራሴ ግድግዳ ሳይሻለኝ አይቀርም በማለት እንግዲህ ተመልሳ ወደ ቤቷ ሄዳለች ማለት ነው እና ይህ ከዚህ እንትኗ ሰኒ ትወጣለች ብዬ ተስፋ አደርጋለሁኝ። ያው ማንም ሰው ብቻውን ያለ ሰው መኖር አይችልም። እና ስለ ሰኒ ትኑ እሱ ብቻ ነው የሚያስበው። ለምን ባለፈ በአንድ ሰው ስህተት ሁሉም ሰው ስህተተኛ ነው ወይም ደግሞ ሁሉ ሰው ደግሞ መጥፎ ይሰራል ማለት አይደለም ማለት ነው። እና ቀጣይ ህይወቷን እንድትጀምር ከዚያ ድብሬሽ ውስጥ እንድትወጣ ያደርጋሉ። ይህ ማለት ደግሞ አንድ ሰው ብቻንም መቆዘም እንደሌለበት፣ በአንድ ጥፋት መጸጸት እንደሌለበት የሚያሳይ ትምህርት ይመስለኛል ማለት ነው።